እስካሁን ያስቸገረች የለም። መርፌ የተሰበረበት ኪት ምናምን፣ አይ እንደዚህ አይነት ነገሮች ግን አልገጠመኝም። በነገር ላይ አቀማመጥ ብዙ ሴቶችን ያሳስት ስለሚችል ለሴቶችም ይሆን አለባበስ ብትለብስ ጥሩ ነው። ለደነ